ከዑትባ ወይም አጠቃላይ ከቁሬሽ ድርድርና ከመልእክተኛውም ቢታ በኋላ ዛሬ ደግሞ ከሰሃቦች ውስጥ የጥሪው ጅማሮ ሰሞን የነበሩ የጽናት ተምሳሌቶችን እናያለን። እነዚህ ሰሃቦች በቁሬሽ መሃል ከነበራቸው ደረጃ አንጻር የሚከላከልላቸውና የሚጠብቃቸው ሰው የሌላቸው ጠንከር ያለ ስቃይ የደረሰባቸው ናቸው። ቁረይሽም ማሰቃየትን ሌላኛው ከሐቅ የማራቂያ መንገዳቸው አድርገው ነበር። አንደኛ አሉ ያሲር። የያሲር ቤተሰቦች በታሪክ ከታዩ ምርጥ ቤተሰቦች ዋነኛ ተጠቃሾች ናቸው። ያሲር፣ ሱመያህና ዓማር ኢስላምን በመጀመሪያ ከተቀበሉ አልፈውን በግልጽ እምነታቸውን ካሳወቁት ውስጥ ናቸው። ይህን ያደረጉት ሰባት እንደሆኑ ይነገራል። መልእክተኛው፣ አቡበክር፣ አማር፣ ሱመያህ፣ ኸባብ፣ ሱሐይብና ቢላል። ከነዚህ ውስጥ መልእክተኛውና አቡበክር በጎሳዎቻቸው ጥበቃ ውስጥ ነበሩ። ሌሎቹ ግን ባሪያ ወይም የሚከላከልላቸው ባለመኖሩ በቁረይሽ ሹማምንት ከባድ ስቃይ ደርሶባቸዋል። ስቃዩ ቀላል አይደለም። ድብደባ፣ በጠራራ ፀሐይ መቃጠልና ሌሎችንም ክፋቶች ቀምሰዋል። የያሲርን ቤተሰብ ስቃይ የከፋ የሚያደርገው ሁሉም የቤተሰባቸውን ስቃይ ፊት ለፊት መመልከታቸው ነው። ወላጆች ልጃቸውን፣ ልጅ ወላጆቹን፣ ባልና ሚስትም እንደዚሁ የአቡጀህልን ከባባር ጭቆናዎች ፊት ለፊት እርስ በርስ ይመለከቱ ነበር። በጣም የምትወደው ሰው አጠገብህ ሲሰቃይ ማየት ሌላ ውስጣዊ ህመም ነው። ነገር ግን እምነታቸው ላይ ከመጽናት አላገዳቸውም። መልክተኛው በዚህ በሚያልፉ ጊዜ መከላከል ካለመቻላቸውም ጋር የያስር ቤተሰብ ሆይ ታገሱ፣ ቀጠሯችሁ ጀነት ነው ይሏቸው ነበር። ጽናታቸው ያናደደው አቡ ጀህልም ስቃዩን ማበርታቱን ቀጠለ። በዚህ መሃል ያሲር መዳከም ጀመረ። አቡጀህል የያሲርን መዳከም ባየ ጊዜ በሞቱና በሱመያ ላይ ለማላገጥ ሲሞክር ሱመያ የአጸፋ መልስ ትሰጠዋለች። ይሄኔ በንዴትና ጭካኔ በተሞላበት መልኩ ይገድላታል። አላህ ስራውን ይውደድላትና የመጀመሪያዋ ሰማዕት ሆነች። ቀጥሎ ያሲርም ወደ አኼራ ሄደ። ስቃዩ ላይ የወላጆቹ ሞት የተደረበበት ዓማር አልቻለም፤ የሚፈልጉትን ተናግሮ ተለቀቀ። እምነቱ አሳስቦትም ወደ መልእክተኛው በመምጣት ሁኔታውን ነገራቸው። በልቡ እምነቱ እስካለ ድረስ ቀጣይም ከያዙት እንደዛው እንዲላቸው ነገሩት። የጽናት ተምሳሌት የሆነ ቤተሰብ። ሌላኛው የቁሬሽ ጭካኔ የደረሰበት ሰው ኸባብ ኢብኑል አርት ነው። የኸባብ ባርነት ኡሙ አንማር ለምትባል ሴት ነበር። የኢስላም ጥሪ ሲደርሰውም ተቀበለ። ነገር ግን ኡሙ አንማር ወሬውን ስትሰማ ወዲያው ቅርብ የሆኑ ወንዶችን ላከችበት። በጠየቁትም ጊዜ በአንድ አላህ አመንኩኝ፣ መጣዖቶቻችሁ ካድኩኝ የሚል መልስን ሰጠ። ከለላም ስላልነበረው ትልቅ ስቃይ ደረሰበት። የሚሰራው የብረት ቅጥቀጣና ሰይፍ ነክ ነገሮችን ስለነበር እሳት እያስነኩ በብረቶች ሰውነቱን ያቃጥሉት ነበር። ነገር ግን ከእምነቱ ንቅንቅ የለም። አንዴ ስቃዩ ሲበረታበት መልክተኛው ዘንድ በመምጣት አላህን ድል እንዲሰጣቸው እንዲለምኑት ይጠይቃቸዋል። መልክተኛው የበፊት ህዝቦች ለሐቅ ሲሉ ከዚህ የከፋ ስቃይ እንደደረሰባቸውና ወደፊት ደግሞ ኢስላም እንደሚስፋፋ በመንገር ተስፋና ትዕግሥት እንዲኖረው ነገሩት። ዑመር በኺላፋቸው ጊዜ ኸባብን የኡማን ማር ስቃይ ምን ያህል እንደነበር ይጠይቁታል። የኸባብ መልስ ግን ጀርባውን ገልጦ ማሳየት ነበር። ለሐቅ የተከፈለ መስዋዕትነት። ሶስተኛው ሰሃቢይ ደግሞ ስቃይ ከተነሳ በብዙዎች አእምሮ ላይ ብቅ የሚለው ቢላል ኢብኑ ረባህ ነው። የቢላል መስለም ሲታወቅ አለቃው መያ በአደባባይ ሰውነቱ ላይ ድንጋይ በማድረግና በፀሐይ ላይ በማንደድ ይቀጣው ነበር። ላትና ዑዛ ህበል እያለ አማልክቶቻቸው የሚሏቸውን እንዲጠራ ቢያዘውም ከአህዱን አህድ ውጪ ሌላን ቃል ያሰማም ነበር። በጽናቱ ቆይቶ የኢስላምን ታላላቅ ገድሎች ለመመልከት በቅቷል። ከአመታት በኋላ እዛችው አህዱና አህድ ያለባት ምድር ላይ ህዝቦች ላይ አዛንን ለማሰማት በቅቷል። ትዕግሥትና ጽናት ያመጣው ውጤት ነው። ይህ የዱንያው ነው። ዋናው ትምህርት እነዚህ ታሪኮች ወደኛ ሲመጡስ የሚለው ነው። አንደኛ፣ የጽናት ቤተሰብ የያሲር ቤተሰብ ከባድ የሆነ አራያነትን አሳይተው አልፈዋል። እኛስ ያኔ የመሰለ ቤተሰብ ስንመኝ ምን ላይ ሆነን ነው በሐቅ ላይ ያለን ቤተሰብ አባል የምናገል፣ ወደ ዲናችን የሚጠራ ላይ የምናላግጥ፣ በሐራም ለመጣ ገንዘብ ባላይ የምንጠቃቀም፣ ሐላል የሚፈልገውን እንደ ፋራ እየቆጠርን ጽናት ሳይሆን ጽኖዎችን አዛ የምናደርግ ከሆነን ያን ቤተሰብ የምንመኝ ከሆነ ራሳችንን ልንፈትሽ ይገባል። ሁለተኛ የመጀመሪያዋ ሸሂድ ሱመያህ ይህን ክብር ስታገኝ ለዲኗ ስትል ስቃይን መርጣ ነው። እኛ ግን ለምቾት ስንል ዲናችንን እንተዋለን። ለእኛ ከዲናችን ለመንሸራተት የአቡ ጀህል ስቃይ ሳይሆን አንድ የሚዲያ ትሬንድ ወይም የሚያላግጥብን ሰው በቂያችን ነው። የቢላልና ኸባብም ጽናት ቀላል አይደለም። የፈጅር ብርድን ለምናካብድ የእነሱ ስቃይ ሌላ ከፍ ያለ ቦታ ነው። ሶስተኛ ጽናት ትዕግሥትና ድል ባለንበት ሁኔታ ላይ ሰራን ሰራም ኃላፊነታችንን አንወጣም። የሆነ በደል ሲደርስ እናለቅሳለን። እነሱ ከስቃይም ጋር ይጠይቃሉ። ድል ቃል ሲገባላቸውም እምነታቸው ይጨምራል። በዚህም ከዓመታት በኋላ ውጤቱን አይተዋል። በአላህ ፍቃድ በአኺራም ታላቅ የሆነ ደረጃ ተዘጋጅቶላቸዋል። በሐቅ ላይ ትግል እያደረጉ ላሉ ወንድምና እህቶች ይህ ታላቅ ትምህርት ነው። እኛ እዚያ የያሲር ቤተሰብ የቢላል ወይም ኸባብ ስቃይ ባለበት ብንኖር ኖሮ እንታገስ ነበር ወይስ በመጀመሪያ የዱንያ ፈተና እንወድቅ ነበር? አሁን ያለውን ሁኔታችንን እንመልከት፣ ራሳችንን እንገምግም። በሐቅ ላይ መጽናት ምኞት አይደለም፤ ይልቁንም ጥልቅ እምነትና ትዕግስት ይጠይቃል። አላህ እስከምንገናኘው ድረስ በዲኑ ላይ ያጽናል።